ይህ ሳንባን በአንድ ጀንበር ከንፍጥ ነፃ ያደርጋል! ዶክተሮች የማይነግሮት ሚስጥር። ዶክተሮች በኩሽና ውስጥ ያለን አንድ ቅመም በአጭር ጊዜ ውስጥ በሳንባ ውስጥ የተከማቸን ንፍጥ ሙሉ በሙሉ ሊያሟሟ እንደሚችል ለምን ፈጽሞ እንደማይነግሮት አስበውት ያውቃሉ? መልሱ ለትልቅ መድኃኒት አምራች ኩባንያዎች ላይመች ይችላል። በዚህ ቪዲዮ ውስጥ ይህ ጥንታዊ ቅመም ምን እንደሆነና እንዴት በሚተኙበት ጊዜ ሳንባውን ለማጽዳት መጠቀም እንደሚችሉ እንነግሮታለን። ይህ ቅመም የትኛው እንደሆነ ከመግለጼ በፊት ሊያስደነግጦት የሚችለውን ነገር ማወቅ አለቦት። ሚስጥሩ ምንድን ነው? የማያቋርጥ አክታ፣ በሌሊት የሚያስቸግር ሳል፣ ወይም በሙሉ መተንፈስ ያለመቻል ስሜት ካለቦት እስካሁን የሞከሩትን ነገር ሁሉ በትክክል ያልሰራበት በጣም የተለየ ምክንያት አለ። እናም ይህ የሆነበት ምክንያት ትክክለኛውን መፍትሄ ስላላገኙ ነው፣ የትንፋሽ ችግሮችን ለመፍታት ይህን ሚስጥር ስላልተገነዘቡ ነው። 95% የሚሆኑ ሰዎች በተፈጥሮ ውስጥ ካሉ በጣም ኃይለኛ ንጥረ ነገሮች አንዱን ሙሉ በሙሉ እያባከኑ መሆኑን አያውቁም፣ ምክንያቱም በትክክል እንዴት እንደሚጠቀሙበት ማንም ስላላስተማራቸው ነው ስናባክን ማለቴ በጥሬው የጥቅሙን 95 ፐርሰንት ወደ ቆሻሻ መጠያ መጣል ማለቴ ነው ለምንድነው ጠዋት ላይ መውሰድ የማይጠቅመው በእርግጥ ያስገረመኝ ነገር ቢኖር ይህ ንጥረ ነገር በትክክለኛው ጊዜ ጥቅም ላይ ሲውል ማንም ሊገምተው ከሚችለው በላይ በከፍተኛ ሁኔታ የበለጠ ውጤታማ ሊሆን እንደሚችል ማወቄ ነው ናም በሚያስደንቅ ሁኔታ ውጤቱን የሚያጎላው የተለየ ጊዜ አለው። እውነተኛ ኃይሉን ሳያውቁ በቅመም ማስቀመጫ ውስጥ አስቀምጠውት ይሆናል ብዬ የምገምተውን ቅመም አሁን ላስተዋውቃችሁ፣ እሱም እርድ ነው። የወርቃማው ስር ኃይል። አዎ፣ አብዛኛው ሰው እንደ የምግብ ቅመም ግብዓት ብቻ የሚያውቀው ያቢጫ ስር እርድ ነው። እርድ ተራ ቅመም አይደለም። ከሶስት ሺህ ዓመታት በላይ ጠቢባን ይህንን ወርቃማ ሥር በብሮንካይትስ እና በሳንባ ውስጥ የሚከማችን ወፍራም ንፍጥ በጥሬው እንዴት እንደሚያሟሟ ሚስጥሩን ጠብቀው ቆይተዋል። ዘመናዊ ሳይንስ ገና በቅርቡ የደረሰበትን ነገር ያውቁት ነበር። እናም ይህ ምናልባት ዘመናዊ መፍትሄዎች የሚገባቸውን ያህል የማይሰሩት ለምን እንደሆነ ሊያብራራ ይችላል። የእርድ ሞለኪላዊ ሚስጥር። ሚስጥሩ በውስጡ ባለው ንቁ ንጥረ ነገር ውስጥ ነው። ይህ ንጥረ ነገር ልዩ የሆነ ተአምር አለው። ንፍጥ በሳንባ ውስጥ ተጣብቆ እንዲቆይ የሚያደርገውን ሞለኪላዊ ትስስሮችን ይሰብራል። ግን ጥቂት ሰዎች ብቻ የሚያውቁት እጅግ በጣም አስደናቂው ክፍል ይህ ነው። 20 ፐርሰንት የመምጠጥ መጠንን መጨመር ጥንታዊዎቹ የአዩርቬዲክ ባለሙያዎች ከብዙ መቶ ዓመታት በፊት የመምጠጥን መጠን እስከ 2000 ፐርሰንት ሊጨምር የሚችል ዘዴ አግኝተዋል። የማይቻል ይመስላል፣ ግን ሳይንስም አረጋግጦታል። ሚስጥሩ በኩሽናዎ ውስጥ ባለ ሁለተኛ ቅመም ላይ ነው፣ ግን ይህ ኃይል እንዳለ ማንም አይገምትም። እሱም ቁንዶ በርበሬ ነው። በተለይ ፓይፐሪን የሚባል ውህድ እርድ በደሞ ውስጥ በቀጥታ እንዲገባ በማድረግ የአንጀቶን በሮች የሚከፍት ቁልፍ ሆኖ ይሰራል። ይህ ጥምረት ከሌሎት እርድን በመሰረቱ እያባከኑት ነው። ስብ ሶስተኛው ግኝት ሌላም አለ። ይህንን ጥምረት የሚጠቀሙበትን መንገድ ሙሉ በሙሉ የሚለውጥ ሶስተኛ ግኝት አለ። ናምሱ ከስብ ጋር የተያያዘ ነው። እርድ በስብ ውስጥ የሚሟሟ ነው። ይህ ማለት በትክክል ለመዋጥ ስብ ያስፈልጋል ማለት ነው። ለዚህም ነው የጥንት ልማዶች ሁልጊዜ ጊዜ እርድ ከወተት ወይም ከቂቤ ጋር የሚቀላቅሉት። አሁን እሺ፣ እርድ፣ ቁንዶ በርበሬና ስብ መቀላቀል እንዳለብኝ ያውቅ ያለው ግን ከዚህ በፊት ስሞክረው ለምን አልሰራም ብለው ያስቡ ይሆናል። ናም በጣም ያስገረመኝ ግኝት ይኸውና እነዚህን ሁሉ ውጤቶች በሚያስደንቅ ሁኔታ የሚያባዛ የተወሰነ የቀን ሰዓት መኖሩ ነው። የሌሊቱ ሚስጥራዊ ጊዜ አስገራሚ ነገር አገኘው። የሳንባው የሊምፋቲክ ሲስተም በሌሊት በተለይም ከሰባት እስከ ዘጠኝ ሰዓት ባለው ጊዜ ውስጥ በጣም በከፍተኛ ሁኔታ ይሰራል። ሰውነቶ ሳንባዎችን በተፈጥሮ የሚያጸዳው መርዞችንና የተከማቹ ንፍጥ የሚያስወግደው በዚህ ጊዜ ነው። ትክክለኛው የምግብ አዘገጃጀት መመሪያ። ትክክለኛውን የእርድ ጥምረት ከመተኛቶ በፊት ሲወስዱት፣ የእርድን ተግባር ከሰውነቶ የተፈጥሮ የማጽዳት ሂደት ጋር እያስተካከሉት ነው። ውጤቱም በቀን ከሚወስዱት ጋር ሲነጻጸር በከፍተኛ ሁኔታ የላቀ ውጤታማነት አለው። ለዚህም ነው ጠዋት ላይ መውሰድ የሚገመተውን ያህል የማይሰራው። አሁን እነዚህን ሁሉ ሚስጥሮች ወደ አንድ ዝግጅት የሚያዋህድ ትክክለኛውን የምግብ አዘገጃጀት ልንገሮት። ግን በመጀመሪያ ስለ አንድ አስፈላጊ ነገር ማስጠንቀቅ አለብኝ። የጠቀስኳቸውን ውጤቶች ሁሉ ሊያበላሽ የሚችል የጊዜ አጠባበቅ ወሳኝ ዝርዝር አለ። ወርቃማ ወተት ጎልድ ሚልክ አሰራር። አንድ ኩባያ ሙሉ ወተት ወይም የእጽዋት ወተት ከመረጡ ደግሞ የኮኮናት ወተት ያሙቁ ግን እንዳይፈላ። ሁለተኛ፣ ግማሽ የሻይ ማንኪያ ንጹህ የእርድ ዱቄት ትንሽ አዲስ የተፈጨ ቁንዶ በርበሬና አንድ የሻይ ማንኪያ ንጹህ ማር ይጨምሩ። ሶስተኛ፣ እርዱ ሙሉ በሙሉ መሟሟቱን ለማረጋገጥ ለሁለት ደቂቃዎች በደንብ ያዋህዱ። አሁን ሁሉም ነገር ለውጥ የሚያመጣውና ጥቂት ሰዎች የሚያውቁት ዝርዝር ነገር ይመጣል። ይህ ድብልቅ ከመተኛቱ 30 ደቂቃዎች በፊት በትክክል መጠጣት አለብዎት። ለምን? ምክንያቱም እርድ በደም ውስጥ በከፍተኛ መጠን ለመድረስ የሚወስደው ጊዜ ነው። ይህም ከጥልቅ እንቅልፍ ውደት መጀመሪያ ጋር በትክክል ይገጣጠማል። በእንቅልፍ ወቅት የሚከሰተው አስደናቂ ነገር ቀደም ብሎ ወይም ዘግቶ መጠጣት አብዛኛውን ጥቅም ይሽራል። ነገር ግን ይህን ድብልቅ ከጠጡ በኋላ የሚሆነው ነገር የበለጠ አስደናቂ ነው። ናም አብዛኛው ሰው ሊገምት ከማይችለው በእንቅልፍ የመጀመሪያዎቹ ስድስት ሰዓታት ውስጥ ከሚከሰቱት ተከታታይ ክስተቶች ጋር የተያያዘ ነው። የመጀመሪያዎቹ ሰላሳ ደቂቃዎች ወርቃማውን ወተት ከጠጡ በኋላ እርድ በደም ውስጥ መዘዋወር ይጀምራል። ከመጀመሪያው እስከ ሁለተኛው ሰዓት አስደናቂ ነገር ይከሰታል። እርድ ትንንሾቹ የሳንባ ክፍሎች ጋር ይደርሳል፣ እናም በተለይ ብዙ ንፍጥ ባለባቸው ቦታዎች ላይ ይሰበሰባል። እዚህም ሶስት የተመሳሰሉ ተግባራትን ማከናወን ይጀምራል። የመጀመሪያው ንፍጡን ወፍራም የሚያደርጉትን ሞለኪላዊ ትስስሮች ይሰብራል። ሁለተኛው በአፍንጫ ሽፋን ላይ ያለውን እብጠት ይቀንሳል። ሶስተኛ ንፍጥንና ቆሻሻን በተፈጥሮ ከሳንባ የሚያስወግዱትን ትናንሽ የማይክሮስኮፕ ፀጉሮች ያነቃቃል። በሶስተኛው ሰዓት ለመጀመሪያ ጊዜ ብዙ ሰዎችን የሚያስፈራ ግን በእውነቱ እየሰራ መሆኑን የሚያሳይ ግሩም ምልክት የሆነ ነገር ማስተዋል ሊጀምሩ ይችላሉ። ይህም የበለጠ ውጤታማ የሆነ ሳል ነው። አይደናገጡ። ይህ ሳል ማለት ንፍጡ እየሟሟ ነው እናም ሳምባው የተከማቸውን አክታ እያስወገደ ነው ማለት ነው። ከአራተኛው እስከ ስድስተኛው ሰዓት ብዙዎች እንደ አስማት የሚገልጹት ነገር ይከሰታል። በእርድ የጸረ ብግነት ውጤት ምክንያት የብሮንካይት ቱቦች ዘና ማለት ይጀምራሉ። መተንፈስ ጥልቅና ነፃ ይሆናል። ብዙ ሰዎች ለዓመታት ያልተሰማቸውን የንጹህ ሳምባ ስሜት ይዘው እንደሚነቁ ይናገራሉ። ወርቃማው መፍትሄ፣ እርድ በዘመናዊ ሳይንስ የተረጋገጠ በሺዎች የሚቆጠሩ ዓመታት ጥንታዊ የሕክምና ጥበብን ይወክላል። ትልልቅ የመድኃኒት አምራች ኩባንያዎች ምልክቶችን ብቻ በሚደብቅ አክታ ማሟሚያ መድኃኒቶች ቢሊዮኖችን ሲያፍሱ፣ እርሶ ተፈጥሯዊ አስማተኛና ዘላቂ መፍትሄ የማግኘት ዕድል አሉት። ወርቃማውን ወተት ለአንድ ሳምንት ይሞክሩት። በሳምባው በአተነፋፈስዎና በእንቅልፎ ጥራት ላይ ያለውን ልዩነት ያጣጥማሉ። ሰውነትዎ የተፈጥሮን መንገድ ስለመረጡ ያመሰግኖታል። ይህንን መረጃ ለእርስዎ ጠቃሚ ሆኖ ካገኙት የላይክ ቁልፉን ይጫኑ። ናም ለበለጠ ተፈጥሯዊ የጤና ምክሮች ሰብስክራይብ ያድርጉ፣ እንዲሁም የመተንፈስ ችግር ላለበት ለሚያውቁት ሰው ያካፍሉ። በሚቀጥለው ጊዜ በጤና እንገናኝ።